አንዳንድ ሰዎች ግን በጣም ግርም ትሉኛላችሁ። ያልሆነ መረጃ፣ ምንም ተጨባጭ የሌለው መረጃ ይዛችሁ ሰውን የምታስጨንቁ፣ ሰውን የምታሸብሩ እንዴ ሀይሚና ብሩኬን እኮ ህይወታቸውን የሚሰጡ ሰዎች እኮ አሉ። ታዲያ እንዴት ነው ያልሆነ መረጃ እየሰጣችሁ ልጆቹ ልባቸው እንዲረበሽ፣ ልባቸው እንዲፈራ የምታደርጉት? ከየት ነው ውስ የምታመጡት መረጃውን ከየት ነው? ሀይሚና ብሩኬ እኔ ከማንም ጋር እንደማያወሩ ነው የማውቀው። ከስንት ከቅርብ ሰው ካልሆነ በስተቀር ሀይሚና ብሩኬ ከዩቱበር ጋር በፍጹም አያወሩም። ከትላልቅ ዩቱበሮች ከነሱ ጓደኛ ካልሆነ በስተቀር ከኛ ከትናንሽ ዩቱበሮች መረጃ ምንም ምንም ምንም ማግኘት አይቻለም። አያወሩም፣ ስልክ አያነሱም። ያማችኋል እንዴ እናንተ? ሰላም ሰላም እንዴት ናችሁልኝ ውድ ና የተከበራችሁ የኔ ቤተሰቦች በነገር ጠመርኳቸው አድርገና ከመግባት ከመግባቴ አትፍረዱብኝ ወድጄ አይደለም እየተናደድኩ ነው አንደኛ ፕራንክ መሆኑን እያወቃችሁ ያወቃችሁ ሃይሚን መሰድቧት ለምንድን ነው ለምንድን መሰድቧት እንዴ ያማችኋል እንዴ ልጁንስ ባዘቀዘቁት ምን ችግር አለው በእርግጥ ልጁ? ሃይሚን ፕራንክን ቢሆን ሲሳደም ሰምታችሁት ነው። ኦኬ እነሱ ተነጋግረውን ቢሆን ግን ተሳድቧል፣ ይሄ ጥፋቱ ነው። እሺ ግን ደግሞ ተነጋግረው ነው። ምን ምንድን ምን ቤት ናቸው እናንተ? ልጁንስ ባዘቀዘቁት ምን ችግር አለው እንዴ? ለምን ደግሞ ሰድቧት? ስራ እኮ ነው የሚሰሩት። ያማችኋል እንዴ? አላሰራ አላችኋቸው አትዋል አትደርሽ፣ አትዋል አትደር፣ ችግር የለውም። ግን ደግሞ ካልዋልሽ ካላደረሽ ደግሞ ሰብስክራይዋን እንደምታዩት ነው። አልጨመረም። ሰብስክራይቧ የሚጨምረው እይታ የሚኖረው እንደዚህ ሲሆን ነው። ሰው ስራ ነው የሚሰሩት እነሱ። እግዚአብሔር፣ ለምን ደግሞ ውሸት መሆኑ እየታወቀ ለመሳደምን ምናመጣው? ህዝብን ማሸበር ምናመጣው? ሀይሚና ብሩኬ ህይወታችንን እንሰጣለን ያሏቸው ሰዎች አሉ። ገባችሁ? እነሱ ይጎዳሉ። እናንተ የምታወሩት ውሸት ለኦዲየንስ ለተመልካች እውነት ነው የሚመስለው። እናንተ ደግሞ ትላልቆች ናችሁ። ቢያንስ በእድሜ እንኳን ከሀይሚ ከብሩኬ እንበልጣለን እኛ እውነት እንነጋገር ከተባለ እነሱ ገና ከሀያ አምስት በታች ናቸው። እኛ ደግሞ ከዛ ከነሱ በላይ ነን። ስለዚህ ለምንድነው ውሸት የምናወራው? የፈጣሪ አለ ጊዜው ማርነግ ትናንትና አሉ ከልጁ ጋር ተደዋውለው ነበር። ሀይሚና ማነ ቡራና ፋሲል ተደዋውለው ነበር። ከዛ ብሩኬል አግኝ ካለው ከዛ በኋላ ልጁ ፈራ። ሀይሜ ከሌለች አላገኝህም አለው። ከየት ከየት ነው የተረፈሳችሁት? ወሬውን ከየት ነው ያፈሳችሁት? ግሩፕ ፈጥራችሁ እርስ በርሳችሁ እዛው የምትጻጻፉትን እዛው ሪከርድ የምትደራረጉት፣ እኛ ደግሞ እሱን አናምንም። ኦዲየንስ ግን ያምናል። እውነት ይመስላችኋል። እኛ ደግሞ እንደ ዩቱበር ይገባናል ስራው። በእርግጥ እናንተ ለስራ ነው፣ ግን ደግሞ ህዝብ ይረበሻል። ህዝብ ይጨነቃል። የሀይሚ የብሩክ ቤተሰቦች ይጨነቃሉ። የሚታመም ኦዲየንስ አለ። በእነሱ ምክንያት ሆስፒታል የሚገባ ኦዲየንስ አለ። ባለፈው አይታችኋል እንደተፈጠረ ማዳም እንኳን ማዳም እንኳን አልቀረችም እኮ ወታ ስትናገር ስራ ሰራም ልጅቷ እያለች ስራ ሰራም ልጅቷ ሀይሚ ብሩክ እያለች ታለቅሳለች ብላ ወታ ተናግራለች እኮ ማዳም ራሱ ማለት ነው። እና ይህንን እያያችሁ እየሰማችሁ እንዴት ነው ህዝብ ለማሸበር እንደዚህ የውሸት መረጃ እየለቃቅፋችሁ የምታመጡት? ሁለተኛ ሀይሚና ብሩኬ ሚለያያል። እነሱ የሚለያዩት በሰው ነው እንዴ? እንደዚህ በቀላል ነገር ነው እንዴ የሚለያዩት? ህይወት ቀልድ ነው እንዴ? እንደዚህ በቀላል የሚለያዩት ይለያያሉ። ስለመለየት እንዴት ስለመለየት ይወራል ሲጀመር? መቼም መቼም እነሱ ሊለያዩ አይችሉም። መቼም አትልፉ። እኛ እያየ ነው አሁን የወደፊት ፍቅረኛው እንዳልሆነች ነች እንዳልሆነች ነው። ሀይሚ የወደፊቱ እንዳልሆነች ነው። እሺ የወደፊት እስኪ አንቺ ፍቅረኛ ምንድን ነው የሚያሳይሽ? የወደፊት መሆን አለመሆኑ ምንድን ነው የሚያረገልሽ? እስኪ ነገሪ። አንድ ወንድ ልጅ የወደፊት ፍቅረኛው እንድሆነች ለማሳወቅ ምንድን ነው ማረግ ያለበት? መዘቦት አለበት ግዴታ አንድ ባለትዳር ትዳር ውስጥ ሳይገቡ ወይም እነሱ እኮ ታዋቂ ናቸው። ትዳር ውስጥ ሳይገቡ ጓደኝነትን፣ ፍቅረኝነትን እውጭ አውጥተው ማሳየት አይፈልጉም፣ በአደባባይ በተግባር እንጂ። ምክንያቱም እዛ ወጥተው ሚዲያ ላይ እንዲላላሱ ነበር የምፈልጉት። ይሄ ደግሞ ብዙዎቻችን ወጉን ባህሉን እኛ አፍርሰ ነው አጥፍተ ነው ነው እንጂ ወጉ ባህሉ እንደዛ አይፈቅድም እነሱ ደግሞ ታዋቂ ናቸው ታዋቂ እንደመሆናቸው መጠን ሚዲያ ላይ ወጥተው መላላስ ፍቅሬ ማሬ መባበል በራሱ ስርዓት እንዳልሆነ ከጋብቻ በፊት ነው ማጽሐፉም የሚያስተምረው ስለዚህ እነሱ የወደፊት ባልና ሚስቶች ናቸው የወደፊት ባልና ሚስቶች ደግሞ አሁን እቅዳቸው ብዙ ነው እንደዚህ በተራ ነገር ማንም መጥቶ የሆነ ነገር ባለቁጥር ይለያያሉ እያላችሁ አታማርቱ ከብሩኬ ጀርባ የብሩኬ ህይወት ላይ የምትጫወችው ምን አገባችሁ? አረ እባክሽ! በብሩኬ ጀርባ ጨዋታ እየተጫወተ በህይወቱ ላይ እየቀለደ ለብሩኬ ከሀይሜ በላይ የሚያስብለት የለም። ከእናቱ ቀጥሎ ለብሩኬ የምታስብለትና የምትጠቅመው ሀይሜ ብቻ ናት። አታለቅልቁ፣ ምድር አለቅላቂ እውነት ለምንድን ነው ግን በዚህ ጾም ማለት ነው እኔ እግዚአብሔርን ክፉ የምታናግሩኝ? አሁን የጥሞና ጊዜያችን ነበረ፣ ከእግዚአብሔር ጋር የምናወራበት ጊዜ ነበረ። ግን ይሄ ዩቲዩብ የሚባል ነገር እያለ ጾም መጾም አልቻልንም። የእውነት እግዚአብሔርን እውነቴን ነው ምላችሁና ታው እነሱ በዝህ ትርኪ ምርኪ ታራ ወሬ ሁለተኛ የትም ቦታ እየዞረ ፕራንክ እያደረገ እንደሆነ እያያችሁ መሆኑን እያወቃችሁ እውነት ነው ብሎ ማውራት በራሱ ትንሽ ከባድ ነው አስባችሁታል እናንተ አሁን ሀይሚና ልጁ ማን ነው ልጁና ቡራ ተገናኙ ስትሉ ሀይሚና ቡራ ተገናኙ ማለት ተደባደቡ ተፈናከቱ ሌላ ችግር ተፈጠረ ሌላ ህይወት ሌላ ህጣጣ መጣ ኦዲየንስ የሚያስበው እንደዛ ነው። ገባችሁ? እነሱ ተገናኙ ማለት ሌላ ችግር ሊፈጠር ይችላል ማለት ነው። ሌላው ደግሞ ልጁ ሲደወልለት መጥፎ ነገር እንዳያወራ ምናምን ምናምን ምናምን ያላችሁ ብላችሁ ለሱም ያሳስባችኋል። አዎ፣ ልክናችሁ ያሳስባል። ግን ደግሞ ብሩኬ በወሬ ብቻ የሚያምን ሰው አይደለም። ያለ መረጃ፣ ያለ ማስረጃ፣ ያለ እንዴት ብሎ ነው ሊያምነው የሚችለው? ብሩኬስ ቢሆን ብሩኬ በጣም የሚያስታውልጅ እኔ አንድ ነገር ላስጠነቀቃችሁ፣ እናንተንም ደግሞ ልትረጋጉ የምፈልገው ነገር ኦዲየንሶች፣ የምነግራችሁ ነገር ቢኖር መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ እነሱ አይለያዩ፣ ይታረቃሉ። በህይወታችን ችግር ይፈጠራል። ችግር ተፈጠረ ማለት ተለያዩ ማለት አይደለም። ሁለተኛ ነገር ደግሞ ይሄ ነገር ፕራንክ ነው። ስራ ቀዝቅዟል። ለዛ ነው ኦዲንሶች፣ እባካችሁ ይ በቃ <m> አትጨነቁ፣ አታስቡ።